በቅድሚያ የነገ ሀገር ተረካቢ ወጣቶችን የዲጂታል ኢትዮጵያ መሪዎችን በምናስመርቅበት በዚህ መርሃ ግብር ላይ ስለተገኛችሁ በራሴና በተቋሜ ስም ላመሰግናችሁ እወዳለሁ። የኢንፎርሜሽን መረብ ደህንነት አስተዳደር ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር በ2017 ዓ.ም ባዘጋጀው አራተኛ ዙር የሳይበር ታለንት ሰመር ካምፕ ፕሮግራም የተሳተፋችሁና በዛሬው ዕለት ለምረቃ የበቃችሁ ባለልዩ ተሰጥኦ ታዳጊ ወጣቶችና የተመራቂ ቤተሰቦችም እንኳን ደስ ያላችሁ ለማለት ትወዳለሁ። በሳይበር ደህንነት ዘርፍ ልዩ ተሰጥኦ ያላቸውን ታዳጊ ወጣቶችን ከመላው የሀገራችን ክፍል ህብረ ብሔራዊነትን በጠበቀ መልኩ መለየት፣ ማሰልጠን፣ ማብቃትና በቀጣይነት መጠቀም የተቋማችን ራዕይና ተልኮ ለማሳካት ብሎም የሀገራችንን የዲጂታላይዜሽን ጉዞ ለማረጋገጥ ወሳኝ እንደሆነ ተቋማችን በውል ያምናል። ይህ ዛሬ የጀመር ነው ሳይሆን ከኢንሳ ምስረታ ጀምሮ የነበረ የሰው ኃይል ልማት ፖሊሲያችን ዋነኛ ምሰሶም ነው። ከዚህ አኳያ በየዓመቱ የምናካሂደው የሳይበር ታለንት ልማት ስራ የስልጠና ጉዳይ ብቻ ሳይሆን የዲጂታል ኢትዮጵያን ደህንነትና ሉዓላዊነት የሚያረጋግጥና የሳይበር ሰራዊት ወይም ሳይበር አርሜ መገንባት ስራ ላይ የሚደረግ ኢንቨስትመንትም ነው። ክቡራንና ክቡራት ዛሬም በሚገባ መጠቀም የቻለ ነገን በቀዳሚነት በአሸናፊነትና በበላይነት እንደሚኖር እሙን ነው። ለዚህም ነው ሀገራት ነገ ለሚያልሙት ታላቅነት ዛሬ መደረግ ያለበትን ሁሉ ኢንቨስት የሚያደርጉት። ታዳጊዎች ላይ መስራት ደግሞ ከሁሉ የላቀ የልዕልና ሚስጥር ነው። ዛሬ ያልዘሩትን ነገ አይታጨድምና፣ የዲጂታል ኢትዮጵያ 2025 ስትራቴጂ ስኬታማ በሆነ መልኩ ተገባዶ የዲጂታል ኢትዮጵያ 2030 ስትራቴጂን መተግበር ጀምረናል። በዚህም የኢትዮጵያ የአምስት ሚሊዮን ኮደርስ ኢኒሽቲቭ በጠቅላይ ሚኒስትራችን የተጀመረ የታለንት ልማት አንዱ አካል መሆኑንም እናውቃለን። በስትራቴጂያችን ላይ እንደተገለጸው የሳይበር ደህንነት ለዲጂታል ኢትዮጵያ መሠረት እንደሆነ በግልጽ ተቀምጧል። በዚሁ አጋጣሚ በዚህ ወር በያዝነው በጥቅምት ወር ከጥቅምት አንድ እስከ ሰላሳ እያከበርን የምንገኘው የሀገር አቀፍ የሳይበር ደህንነት ወርም የዚህ አካል መሆኑን ላስገነዝብ ወዳለሁ። ይህ የሀገራችን የዲጂታላይዜሽን ጉዞ ሁለንተናዊ ልማታችንን የማፋጠን የዜጎችን ህይወት በእጅጉ የሚያሻሽልና የሚያዘምንም ነው። ይህ ዘላቂና ስኬታማ የሚሆነው ደግሞ ደህንነቱን ማረጋገጥ ስንችል ነው። ሀገራዊ የሳይበር ደህንነት ለማረጋገጥ ደግሞ ዋነኛው ምሰሶ ብቁና ዓለማቀፍ ተወዳዳሪ የሆነ ዛሬ እንደምናስመርቃችሁ አይነት ታዳጊዎችን በሥነ ምግባር የታነጹ ሀገር ወዳድ የሰው ኃይል ማፍራት ስንችል ነው። በሳይበር ደህንነት እውቀትን ለማስፋት ክህሎትን ለማዳበር በሳይበር ምህዳር ቀዳሚና ውጤታማ ሆኖ ለመገኘት የታለንት ማዕከላትን ምቹ የመጫወቻ ሜዳ አድርጎ መስራትን ይጠይቃል። ይህ ስራ ደግሞ በአንድ ተቋም የማይሸፈን በመሆኑ የጋራ ጥረት የሚፈልግ መሆኑን ሁላችንም እናውቃለን። ለዚህም ማሳያ የሚሆነው የኢትዮጵያ አርቲፊሻል ኢንተሊጀንስ ኢንስቲትዩት የጀመረው የታለንት ልማት፣ የስራና ክህሎት ሚኒስቴር በታዳጊዎች ላይ የሚሰሩት ስራና በሌሎች ዩኒቨርሲቲዎች የሚሰሩ ታለንት ያላቸው ልጆችን የመመልመልና የማሰልጠን ስራ ሀገራዊ ጉዞ አካል ነው። ክቡራትና ክቡራን፣ የኢንፎርሜሽን መረብ ደህንነት አስተዳደር እንደ ተቋም ባካሄደው የሪፎርም ስራ ከለያቸው ቁልፍ ጉዳዮች አንዱ የሰው ኃይል ልማት ነው። የተሰማራንበት የሳይበር ደህንነት ዘርፍ እጅግ ውስብስብና ተለዋዋጭ እንደ መሆኑ መጠን በዘርፉ ተወዳዳሪ ሆኖ ለመዝለቅ በዋናነት የሰው ኃይል ልማት ላይ ትኩረት ሰጥቶ መስራት ወሳኝ ጉዳይ ነው። በሳይበር ምህዳር ላይ የተፈጠረው ያልተቋረጠ እድገትና የቴክኖሎጂዎች በየጊዜው መራቀቅ የቴክኖሎጂ ክልከላ መኖር የሳይበር ደህንነትን የማረጋገጥ ጉዳይ ልዩ ተሰጥኦ ያላቸውን ታዳጊዎች ከታች ጀምሮ እየኮተኮቱና እያለሙ መሄድን የግድ የሚል ያደርገዋል። በዚህም ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በየዓመቱ የምናካሂደው የሳይበር ታለንት የሰመር ካምፕ መርሃ ግብር በዘርፉ ልዩ ተሰጥኦ ያላቸውን ታዳጊ ወጣቶች እዚህ ከመምጣታችን በፊት በኤግዚቢሽን የጎበኘናቸው ፕሮዳክታቸውን ወይም ፕሮጀክታቸውን ያስመረቁ ታዳጊዎች በአንድ ማዕከል ውስጥ ሆነው የተለያዩ ስራዎችን በቡድን የመስራት የመተባበር ችግሮችን በተለይ ሀገር በቀል ችግሮች ሀገር በቀል መፍትሄ መፍጠር ልምድን እንዲያዳብሩ የሚያስችል ነው። ይህ መርሃ ግብር ከቴክኒካል ስልጠና ባሻገር ታዳጊ ወጣቶቹ በልቦና ውቅር ወይም ማይንድ ሴት በስነ ምግባርና በአካል ብቃት እንቅስቃሴ ብቁ እንዲሆኑና ወትሮ ዝግጁ የሀገራቸውን ደህንነት የሚያስጠብቁ ታማኝ አምባሳደሮች እንዲሆኑም የሚያበቃ የተሟላ ስብዕና ባለቤት እንዲሆኑ የሚያደርግ ፕሮግራም ነው። ክቡራትና ክቡራን፣ በየዓመቱ እያካሄድን የምንገኘው የሳይበር ታለንት ካምፕ ፕሮግራም ከአመት አመቱ በተለያየ መልኩ እየተሻሻለ መጥቷል። ቅድም ከመድረክ ሲገለጽ እንደነበረው በ61 ልጆች የጀመርነው መድረክ ዛሬ 600 በላይ ልጆችን ለማስመረቅ በቅተናል። በዚህም ከአዲስ አበባ ውጭ የተለያዩ ዩኒቨርሲቲዎች ላይ ልጆች ከወላጆቻቸው ሳይርቁ የክረምት ጊዜያቸውን በካምፕ እንዲያሳልፉ ትግበራም ጀምረናል። በዚህም ከባህር ዳር ዩኒቨርሲቲ ጋር የመጀመሪያውን የክረምት ሰባስድስት ልጆችን ባሳለፍነው ሳምንት ለማስመረቅ ችለናል። በቀጣይም ከሌሎች የሀገራችን ዩኒቨርሲቲዎች ጋር በመተባበር ስልጠናውን ለማካሄድ ያለንን ቁርጠኝነት በዚሁ አጋጣሚ ለመግለጽ እወዳለሁ። በመጨረሻ ፕሮጀክታችሁን አጠናቃችሁ የነበረባችሁን ቻሌንጅ አልፋችሁ ለምርቃት የበቃችሁ እዚህ የምትገኙ ታዳጊዎች እንኳን ደስ ያላችሁ እያልኩ በስልጠና ወቅት ያገኛችሁትን እውቀት በተለይም ሀገራችሁን ከሁሉ ነገር አስቀድማችሁ በንጹህ ልብ በንጹህ አእምሮ፣ አገልጋዮች ሆናችሁ የሳይበር ዘርፉን የምትጠብቁ ዘቦችና ባላደራ መሆናችሁን ከወዲሁ ላስታውሳችሁ እወዳለሁ። በዚህም ሙሉ እምነት እንዳለኝ ለመግለጽ እወዳለሁ።